የራሄል ክፋት በጣም የጠና ነው። ራሄል አሁን ብሌንን ለማስወገድ ሰው ቀጥራለች። ከዛ ደግሞ ጽናትን ቀጥሎ እንደሚያሰናበት ከዚች አለም ላይ ነገረችው። ግን ብሌንን ተጠንቀቃት፣ ምንም አይነት ስህተት ሳይፈጠር ነው እሷን መግደል ያለብህ አለችው። በጣም እባብና ስትለውም ከእሷ የበለጠ እባባለ። አታስቤ ብሩን ብቻ አስቀድመሽ ክፈኝ አለ። በፎቶ አሳየችው። ልክ ብሌንን ካስወገደ በኋላ ጽናት ላይ እንደሚመጣም መቶ ፐርሰንት እርግጠኛ ሆና አዘዘችው። እሱም ይህን ነገር ለእኔ ተይልኝ አታስቢ ብሏት ተስማምተው ሄዱ። በጣም ያሳዝናል። ግርምሻውን እንግዲህ ድርጅት ይህ የራሴ ነው፣ ይህ ድርጅት ደሜን ጠባ አድርጌ በደሜ ነው የሰራሁት ያመጣሁት ማንም ሰው ሲወስደው ዝም ብዬ አልፈቅድም አለ። ከዛም እንዴት እንደዚህ ሊሆን ይችላል ሲሉትም ግዴታዬ ነው በቃ አለ። አቶ ተስፋዬ እንግዲህ እየተጨነቀ ይገኛል። በእርግጥ ግርምሽን እንደዚህ ይቆማል ብሎ ያስበው የለም። ጽናትንም ሰርፕራይዝ አደረጓት። ግርምሽ ከዊቸሩ ላይ ሲቆም ተነስቶ ሲቆም አቶ ተስፋዬ ደንግጦ አፉን ይዞ ቀረ። ከዛም ይህን ድርጅት እና በልጅ ላይ እንደተጫወትክባቸው እያንዳንዱ ዋጋ ያስከፍልሃል እመነኝ፣ ልጅን በገዛ ድርጅቷ የጽዳት ሰራተኛ አደረካታለው! አለው። ሰላም ውድና የተከበራችሁ የቻናል የቤተሰቦች እንዴት ናቸው ሊ ሰላማችሁ ይብዛልኝ። በዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ጽናት በእንጀራ እናቷ የምትሰቃየው ጽናት ቀጣይ ፓርት ይዘን መተናል ማለት ነው። እንግዲህ የብሌን ክፋት ማነው፣ የራሂል ክፋት በጣም የበዛና መስመር ያለፈ ሆኗል። ከዛም በላይ ደግሞ የብሌን እናት ባቢንና ጽናትን ቁጭ ብለው የፍቅር መቀስ ሆና ዱብ አለችባቸው። ቤቴ እየተዳራችሁ ነው በማለት ይህ ቤት ላስጠጋችሁ ብዬ እንጂ የኔና የኔ ብቻ ነው፣ እንዴት እንደዚህ ታደርጋላችሁ? በማለት ተናገረቻቸው። ከዛም እንዴ ማዘር ምን የሆንጉ ነው? አላት ባቤ። ምን ይላል ይሄ ደግሞ ወጠጤ። እማትረባ አንቺ ጽናት፣ ለካ እንደዚህ አይናውጣ ባለ ዝርክርክ ሴት ነሽሽ ልጄ ከአንቺ ጋር የዋለችማ ሰላም አታገኝም፣ ወይም ጥሩ ስራ አትማርም። ደናሊት ጥንቁቁሊት ትመስልኝ ነበር። የረከሰ ነገር ነሽሳ፣ እንዴት በዚህ ትዝረከረክ ያለች በማለት ተናገሯት። ከዛም ጽናት ዝም አለች። ባቢ ግን ትዕግስቱ ታቅሙ በላይ ስለሆነ ትዕግስቱ አለቀ። ምን እያሉ ነው? ምን አደረግን? ኃጢአት አልሰራንም። እንዴት እንደዚህ ይናገራሉ እንዴ፣ ፍቅረኛ እኮ ናት፣ በጣም የምወዳት እንደፈለግኩ ብሆን ምን አገባ? ሲልም ውጡ ከቤቴ እኔ ቤቱ ናቸው እኮ ነው በቤቴ ልትዳሩ ያምራቸዋል እንዴ፣ እያሉ እላፊ ቃላቶችን ተናገሯቸው። ከዛም ባቢ በጣም ስሜታዊ ከመሆኑ የተነሳ እየሮጠ እንግዲህ ጽናትን ገትቶ ይዟት ወጣ። ምን ይመስላል ይሄ። ረዲያ በጣም ስታስጠላ ባለጌ እያለች እያለች መጮህ ጀመረች። እንግዲህ ብሌን ደግሞ ጋሸ ግርማ ቁሞ ስታየው ያየችውን ማመን አቃታት። እንደማልቀስም እንደደስታም ማልቀስም እንደ ደስታም ጋሸ ግርማ፣ ጋሸ ግርምሽ እያለች አቀፋቸው። አቶ ተስፋ ይመለከታል ሁለቱንም በግርምት ከዛም ይህ ምንድን ነው? አላምንም፣ እኔ አላምንም ስትለው አዎ ብሌን እዬ እየው ቆም ያለው አሁን የራሴ የሆነን ነገር አስመልሳለሁ አላት አለው። ይሄ በደሜ ምናምን የምትለው ነገር በደም ሰርተህ ድርጅቱ ያንተ ሆኖ ሊሆን ይችላል፣ ግን ደግሞ ቦታው ወይም ደግሞ አሁን ድርጅቱ የኔና የኔ ብቻ ነው። ስለዚህ ማስረጃ ላይኖረኝ ይችላል፣ ግን ደግሞ እመነኝ፣ በፈለግኩት በምችለው ተጋፍጬ ድርጅቴን የራሴ አደርገዋለሁ። ጠበቅ፣ ይህንን ድርጅት ለማስመለስ ነው የተነሳሁት፣ በማለት እንግዲህ ግርምሽ ተናገረው። አቶ ተስፋዬ ከት ብሎ ሳቀ። ከዛም አንተ ዝም በል የሰይጣን ቁራጭ፣ አባባ ስርዓት የለዎትም አለችው ብሌን። ከዛም ግርምሽና ብሌን ከት ብለው ሲስቁበት ደነገጠ። ውጡልኝ፣ አሁን ውጡልኝ አለ። ለጊዜ ይወጣላል ግን ደግሞ ጠብቅ፣ በማለትም ግርም ዝቶበት ወጣ። እንግዲህ እቤት ሲመጡ ጽናትና ባቢ የሉም። ጽኑስ የት ሄደች አለች። ምን እዚህ ቤት እየተዳሩ አግኝቻቸው ጥለውኝ ሄዱ ብሌን፣ የብሌን እናት ማለት እንዴ። እዚህ አፍላፍ ገጥሞ አይደል እንዴ ያየውት? አለች ደግ አደረጉ። ወቅቷ ነው ልጄ፣ ሰዓቷ ነው እንደፈለገ መሆን ትችላለች፣ አላት ግርምሽ። ትልቅ ሰው አይደለም፣ የትልቅ ሰው ወራዳ። አንድ ልጅህ እንደዚህ እንድታደርግ ትፈቅድላታለህ አለችው። ልጄን ምንም አትበት ወይዘሮ ሮማን፣ ልጄ ስርዓት ያላት ናት፣ ደግሞ ጊዜዋ ነው በማለት መለሰላት። እንግዲህ ጽናትን ሰርፕራይዝ አደረጓት። እሱም ምንድን ነው? ሰርፕራይዝ ያደረጓት አባቷን በመቆም ነው። እናም በእርግጥ ባቢ በጣም ስለተናደደ አንቺ አልተናደሽም አላት። እባክህ ይህ ፍቅር ለምን ትናደዳለህ እንዴ? ሴትዮዋ የተናገረች አለችው። እኮ መጥፎ ንግግር ነው፣ እንዴት አልተሰማሽም አላት። ባቢ ሳቀች። ደሞ ትስቃለሽ ያምሻል እንዴ? እንዴት ነው አንቺ የማይከፋሽ አላት። ከዛ አሮጊት ስለሆነች ቅናት ሊሆን ይችላል፣ ላ በእኛ በአፍላ ፍቅር እኛ ደግሞ የፍቅር አበባ እየቀነጠስን እሷ ቁማ ስታይ ለዛ ነው አለችው። ትገርሚያለሽ አላት። አሁን ይህን ንዴትህን የሚያጠፋ ለሳ ነው ብላ ሰስመው፣ እንኳን ንዴት እንኳን መሳ ምንም ቢደረገ አይጠፋልኝም አለ። እሷም ወደ ቤቷ መጣች። እናም አባቷ መጥቶ አገኘችው አባዬ አለችው። ወይ ጽኑዬ አላት። ከዛም ብሌንና ጽናት ትቅፍቅፍ ብለው ደስታ እንዴት ነሽ ሰላም ነው መባባል ጀመሩ። ዛሬ ትልቅ ደስታ አለ አለ አለች ብሌን። ምንድን ነው እሱ? ሰርፕራይዝ ነው። ጨፉኛው አይንሽን። ምንድን ነው የምትጃጃሉት አለች የብሌን እናት። ዛሬ ትልቅ ሰርፕራይዝ አለ ጽኑ ምንድን ነውን? ያለምንም ንገሩኛ ስትል በምን ነገር አይደለም፣ በሙየት ነው የምናሳይሽ አሏት። ከዛም ግን አይንሽን ጨፉኝ ተባለች። ከዛም በእርግጥ ብሌንና እናትየዋ እየተጨቃጨቁ ነበረ። እረ ሰርፕራይዛችንን አታበላሹብን አለ ግርምሽ። ከዛም ጽናትን አይነሽን ጨፉኝ ብለው ይህ ብሌን እና ተገርማ እያየች ምን ሊነግሯት ነው እያለች ነበረ ግርምሽ ከዊቸሩ ላይ ሲነሳ ይህ ብሌን እና ጩኸች ጽና በድንጋጤ አይኗን ገለጠች ከዛም ያየችውን ነገር ማመን አቃታት ቃታት ይህ ነው ሰርፕራይዝ ውስጥ ጽኑይ በማለት ተያይዘው መላቀስም መደሰትም ጀመሩ እናት አንቺ አሽቃባጭ ተነሽ ከዚህ አለቻት ከዛም ብሌንም እማዬ የምታደርገው ነገር ምንድን ነው ኧረ በፈጠረች ዝም በይ ስትል ግርምሽም ተያት ተያት በማለት እንግዲህ ጸጥ አሉ። በደስታ አሳለፉ። ደስታችንን አታበላሹብንም አለ ግርምሽ። እንግዲህ ራሄል ሰተት ብላሉበት ሄደች። ናሆሚ ማኑ ባቢ መቶ ነበረ። ከዛም ሁላቸውም ከት ብለው ሳቁባት። ዝም አለችም። ምን ነው ዝም አላችሁ? ሰላም አለቻቸው። ዝም አሏት። ከዛም እንዴ ሰላም እያለችው በክብሩ አንተን ልጠይቅ ነው ትልቅ ሰው አይደለ እንዴ አለች። የብሌን እናት አመሰግናለሁ ልጅ ራሄል ስለመጣሽ ብሎ መለሰላት። እናንተስ ብኮኑ አይ፣ ምንም ሰይጣንን አይደለም። ሰላም ልን ስናያት ነው የደነገጥ ነው አለች። ጽኑ እያልደነቀሽ አለቻት። ብሌን በጣም እንጂ እረ አለች። ከዛ ጨጓሯ ተልጦ ሄደች ብሌን እንድትወገድም ገንዘብ ከፍላ አዘዘች። ከዛም ብሌንን አንዱ መከታተል ጀመረ ከዚህ ምድር ለማስወገድ ብሌንን ከጨረሰ በኋላ ደግሞ ጽናት ላይ እንደሚራመድ አዘዘችው። እሱም አታስቢ በስነ ስርዓት ነው የማደርገው አላት። ገንዘቡን አስቀድመሽ አስገቢ ከዛ ውጭ ያለውን ነገር ለኔ ተይልኝ አላት። ራሂል አሁን ብሌንንና ጽናትን አስወግዳ ባቢሻን የራሷ ለማድረግ ነው። ግን ደግሞ ባቢሻ የራሷ ይሆናል አይሆንም? ድርጅቱ ስራ ተመለሰ። እናምዛ ተኋላ መጣቅፍ ስታረገው ጩህባት። እንደዚህ ማ ጩህብኝ፣ ስለናፈከኝ አይነ አይንህንሌ አለችው። እኔ ስራ ነኝ፣ ለስራ ነው የመጣሁት፣ የስራ ቦታ ነው። ከዛ ውጭ ደግሞ እኔ እናንችን የሚያገናኝን ነገር የለም አላት አንተ ስራህን ስራ፣ እኔ ስልናፈክኝ እያየዋ ናፍቆቴ ላውጣ አለችው። ራሂል ብሎ ጮኸባት። ቻናሉን ሰብስክራይብ እያረጋችሁ